ጣም በፈጠነ ቁጥር የሰውነት ሙቀት እንደሚጨምረው ሁሉ አነስ ያለም ብለድ ሰርኩሌሽን ሲኖር ሰውነት ቅዝቅዝ እንደሚለው በዛው ልክ ኤሌክትሮኖች ባትሪ ውስጥ ያላቸው የእንቅስቃሴ ብዛት የባትሪውን ሙቀት ይወስናል። የባትሪው ሙቀት ደግሞ የኦክሲዴሽን ሬቱን ይወስናል። ምክንያቱም ሙቀት አንድ ኬሚካል ከኦክሲጅን ጋር ቦንድ የሚሰራበትን ፍጥነት ይወስናል። ስለዚህ በአጭሩ ልናስቀምጠው የምንችለው ወሳኙ ነጥብ ምንድነው? ውስጡ ውስጥ ስቶርድ የሆነው ኢነርጂ እንዲበዛልን ብለን ምንመርጠው የባትሪ አይነት እድሜውን የማሳጠርም እንትን ይኖረዋል። ያ ኒኬል አዮን እኮ ከፍ ያለ ባንድ ባንድ ሊትር ኒኬል አዮን ውስጥ እኮ የነበረው አቨሬጅ የሚባለው ፓወር ስንት እንደሆነ ታውቃለህ? ከ600 እስከ 700 ዋት አወር ነው። ይስ በጣም ኃይለኛ ፓወር ነው። ኦኬ ግን ውስጡ ያሉት የኤሌክትሮኖች እንቅስቃሴዎች የሚፈጥሩት ሙቀት በአጭር ጊዜ ውስጥ ኦክሲዳይዝ እንዲያደርግ ያደርገውና ባትሪው በአጭር ጊዜ ውስጥ ዲግሬድ፣ ኦክሲዴሽን ኳልስቱ ዲግሬድ ማድረግ። ስለዚህ ኦክሲዳይዝ ሲያደርግ ዲግሬድ እያደረገ ወይም ደግሞ ላዩ ላይ ኤሌክትሮንን የማጣበቅ አቅሙን እየቀነሰ ይመጣል ማለት ነው። ተረዳኛ። ሶ ሊቲየም አይረን ፎስፌት ከሊቲየም አየን በተሻለ ኦክሲዳይዝ የማድረግ መጠኑ ያነሰ ነው፣ ወይም ረጅም ጊዜ መቆየት እድሉ ከፍ ያለ ነው። ምክንያቱም ውስጡ አነስተኛ የሆነ የኤሌክትሮን እንቅስቃሴ ስላለ አነስተኛ ሙቀት አለ። ሁለተኛ ደግሞ አደጋ ቢደርስ እንኳን ወይም ደግሞ በቴስት ሪዛልት እንደተረጋገጠው በድሪል በስተውት፣ በትልልቅ ማሽኖች ጥለውበት ምናምን የሚያደርሰው የፍንዳታ ዳሜጅ በጣም ኦልሞስት ዜሮ በሚባል ደረጃ አነስተኛ ነው። ሊቲየም አይረን ፎስፌት እንደዛ ከሆነ፣ ሊቲየም አይን ጋር ስትመጣ ደግሞ አደጋ ሲደርስ የሚያያዘው የእሳት አይነት ለማጥፋትም አስቸጋሪ ነው የሚይዙት። እነ ሊቲየም አይን ወደ ኮልድ ዌዘር ስታመጣቸው ጥሩ ፐርፎርም ያደርጋሉ። ለምንድን ነው? ውስጣቸው ያለው ኦፕሬሽናል ሂት የሚፈጠረው ሙቀት ከአምቢየንት ቴምፕሬቸር ቅዝቃዜ ጋር ኮምፐንሴት መደራረግ ይችላል። ወደ ሊቲየም አይረን ፎስፌት ስትሄድ ግን ኦፕሬሽናል ሂቱ ማነስ ያለ ነው። ከዛ ላይ ደግሞ አምቢየንት ቴምፕሬቸሩ ኮልድ ሲሆን አይችልም አይችልም። እና ኦክሲድ ምንድን ነው ይባለው፣ ወደ እንጦጦ ብልክህ ትንሽ መተንፋስ አትቸገርም? ሰውነት ውስጥ ያለው ብለድ ሰርኩሌሽን እንደምትቸገረው። ይህ ልጅ ሜዲካል ነው ሜዲሲን ነው። አሪፍ ነው። በደንብ ሰዎች የሚሰሙን ሰዎች ሁሉም መካኒካል ኢንጂነሪንግ እውቀት አላቸው ማለት አይደለም። ስለዚህ ወረድ ብሎ ምሳሌ ማስረዳት ደስ ይለኛል። ትምችኛለ አመሰግናለሁ። እሺ ወደ ሁለተኛው እንሂድ፣ ወደ ሁለተኛው ነጥብ እንሂድ አይደል? ሁለተኛው አንዳንድ የቻይኒዝ ማኒፋክቸረሮች ማወቅ ያለባቸው ሁሉም እንደ ቢዋይዲ ጥርሳቸውን የነቀሉበት ነው ማለት አይደለም። ስለዚህ አዲስ ምርት ገበያ ላይ ስታዩ የስፐር ፓርት ሰፕላይ፣ የጥገና አማራጭ ውስጡ ላይ የቴክኒካል ሾች ላይ ጥገና ላይ ተግዳሮት የሚሆኑትን ነገሮች ለይቶ ማወቅ ያስፈልጋል። ያው ኮንሰልቲንግ ኦፊስ ሄደህ ስታማከር ነው እነዚህ ነገሮች የምታውቀው። አውቶሞቲቭ ኮንሰልቲንግ የሚሰሩ ብዙ ባልደረቦች አሉ። ስለዚህ እነሱ ሄደው መጠየቅ ጥሩ ነው ከሸመታ በፊት። ምክንያቱም ምንድን ነው አሁን በነዳጅ መኪና ሰመን በጣም ችግር የነበረውን አንድ ነገር ልንገርህ። ቶዮታ ካምሬ ቪሲክስ ኢንጂን ነበረው ፍሮንት ኢንጂን የሆነ ቪ ሲክስ ኢንጂን አለው። ቨርቲካል ነው ኢንጂኑ ና በኢንጂን በነዳጅ መኪና ኢንጂን ላይ ቪ ታይፕ ሲኖርህ በአብዛኛው ሆሪዞንታል ነው የሚሆነው። ማለት ከመኪናው ቀጥታ ነው ኢንጂኑ የሚቀመጠው። ፍሮንቱ ወደ አንተ ነው የሚሆነው። ፋኑ ከፊት ነው። ግን ይሄኛው በተቃራኒ ሆሪዞንታሊ ስለሆነ ምን ተፈጠረ? ሶስቱን ሲሊንደሮች የያዘው አንደኛው ባንክ ወደ ተሳፋሪ ሳይድ ነው የሚሆነው። ማለት ወደ ሹፌሩና አጠገብ ወዳለው ተሳፋሪ፣ ወደ ጋቢናው ሳይድ ማለት ነው። ስለዚህ ሶስቱን ስፓርክ ፕለጎች በአምስት ደቂቃ ውስጥ ማክሲማም፣ በአምስት ደቂቃ ውስጥ ቀይረ ብጨርስ ቀሪውን ሶስቱን ወደ ተሳፋሪ ሳይድ ያለውን ባንክ ለመቀየር ሞተር መውረድ ይኖርበታል። ካልሆነ ደግሞ በጣም ብዙ ፓርቶችን እዛ ጋር መፍታት አለብህ። ይሄ ዚዘ ቤዚክ ኢንጂነሪንግ ችግር ስለዚህ በአብዛኛው ካምሬ ቪሲክስ ይነዱ የነበሩ ኢትዮጵያ ውስጥ እንኳን ሬር ይመስለኛል፣ ይሄ መኪና ካምሬ ቪሲክስ ይነዱ የነበሩ ሰዎች ለስፓርክ ፕለግ ቼንጅ እስከ 67 አካባቢ ይከፍላል። ምክንያቱም ያው ላበር ኮስቱ ነው የሚታየው። ስለዚህ በዋነኝነት ምንገዛው መኪና ኢንጂነሪንግ ችግር አለው የለውም የሚለውን በደንብ አገናዝበን እንትን ብንል ያው በአብዛኛው የሚገዛው ሰው ያንን ፐርሰናሊ እንዲያውቅ አይጠበቅበትም፣ ግን ያን የሚተነትኑ ባለሙያዎች ስላሉ ያን ማማከር ጥሩ ነው አለ በትክክለው ምክንያቱም ትልቅ ገንዘብህ ላይ የሚወስነው ነገር ስላለ፣ ቴክኒካሊ ሌሎች ደግሞ ከአጠቃቀም ጋር በተያያዘ ኮንቲኒየስ ወይም ደግሞ በተከታታይ ከአንተ ሚዲማንድ እንደሚያደርግ ለምሳሌ ላውንች ኮንትሮላቸው አግሬሲቭ የሆኑ መኪኖች አሉ። በጣም ጎማ የመጨረስ ባህሪ ያላቸው መኪኖች እርግጥ፣ በድራይቪንግህ በአነዳድህ ችሎታ ልትቆጣጠረው የምትችለው ነገር ነው። ግን ማንኛውም ተጠቃሚ ሳይጨነቅበት ተጨማሪ ወጪ ሊያስወጣኝ ይችላል ብሎ ፈርቶ ሰግቶ የማይነዳው መኪና መሆኑን እንዳለን በጀት አማውንት ማጣራት ያስፈልጋል። ይህ ሁለተኛው ነጥብ ነው። ሁለተኛው ነጥብ ስር ወደ ሶስተኛ ነጥብ እንሄድ ወይስ እንሄድ? አሪፍ ነው። አይ ጸዴ ሀሳብ ነው እዚህ ጋ ያነሳው፣ ምክንያቱም እዚህ ጋ ከምንትና ስጋት ተይዞ መኪናው ላይ ያለው ኮምፕሌክስ በደንብ መታወቅ አለበት። የትኛው መኪና ነው እነዚህን ኳሊፊኬሽኖች አሟልተው ገበያ ላይ በጣም ተወዳጅ የሆነው የሚለሆነ የትኛው ነው? አትሊስት ብራንዱ የሚጠቅሱልን ሞዴሉን ይቀርን። በጣም አሪፍ ሶስተኛው ሶስተኛውና አራተኛው ነጥብ ለመቀጠል ያክል ሶስተኛው ሶፍትዌርና የቴክኖሎጂ እጥረት ነው የሚባለው። እነዚህን እንትኖች በአብዛኛው እነዚህ ዳታዎች የሚቀመጡት በእንግሊዝኛ ስለሆነ ተርጉመን እንትን ለማለት እንሞክራለን። የሶፍትዌር እጥረት ማለት አሁን ለምሳሌ የቻይኒዝ መኪኖች አንዳንድ ጊዜ ቴሌጂ ኦፌንስ የሚባል ነገር አለ። ኔትወርኩ የዛ መኪና ሲስተም ኔትወርክ የሚያያዘው ከዛ ሀገር ብቻ ጋር ይሆናል አሁን ለምሳሌ ሆንዳ ኤንፒ ዋን ኤንስ ዋን ኤንፒ ቱ ኤንስ ቱ ካያቸው ማፕ ውስጥ ስትገባ ዲቴል ሊያሳይህ የሚሞክረው ቻይኒዝ ጋር ያለውን ላንድ ብቻ ልክ ከዛ ውጭ ያለውን ቀሪውን አለም ወጥ እንትን አድርጎ ነው የሚያሳየው ምንም ቅርጽ አያሳይም እና ይሄ ቴሌጂኦፌንስድ ይባላል በዛ ሀገር ክልል ላይ የተወሰነ ይሆናል ስለዚህ የምንገዛቸው መኪኖች ሶፍትዌራቸው ኦፕን ነው ወይ? አንዳንዶቹ በጣም ሌክዠሪየስ የሚባሉ የቻይኒዝ መኪኖች ኢቨን ሶፍትዌር አፕዴታቸው እንድታሰራላቸው የሚፈልጉት ራሳቸው ጋር ብቻ ነው እና በፊት እነ ካዲላክ ሁድ ፓነሉን ስት ከፍቶ ድፍን ነው የድሮቹ ካዲላኮች፣ አሁንም አንዳንዶቹ አሉ መሰለኝ እና ማኒፋክቸረሩ ጋር ካልሄድክ ሜንቴናንስ ይሆን አታገኘው። ኢቨን ኦይል ቼንጅ ማድረግ ከባድ ነው እና ከማኒፋክቸረሩ ጋር ያለህን ግንኙነት አጠናክረህ እንድትቀጥል እነሱም ሪተርን ኦፍ ኢንቨስትመንታቸውን እንዳስጠበቁ እንዲቆዩ ያለፈው ሳምንቶችን አሳብ አንስተናት ነበር። ተከራዮች ነን እና የመኪናዎቹ አምራቾች ተከራዮች እንደመሆናችን መጠን ማኒፋክቸረሮቹን ኮንቲኒስሊ ወይም በቀጣይነት እነሱ ጋር ተጣብቀን እንድንቀጥል ይፈልጋሉ። ስለዚህ ሶፍትዌራቸው በቀላሉ አክሰሰብል ነው ወይ? አፕዴት ለማድረግ ስንፈልግ በጣም የምንቸገርበት አይነት ነገር ከሆነ ይህንን ባለሙያ በማማከር ነው የምታውቀው። ስለዚህ በቀላሉ አፕዴት ይደረጋሉ ወይ? ስክሪኑ ላይ የምንጠቀማቸው ሌሎች ቴክኖሎጂዎች ምናምን የመሳሰሉትን የተገደበ ከሆነ ለመጠቀም የሚያስቸግረን አይነት ከሆነ እንግዲህ ከመኪናው ከምታገኘው ኮንፈርት ፊቸር አንጻር ስታወዳድረው አያዋጣኝም ብለህ ካሰብክ መተው ይመረጣል። ምክንያቱም መኪናው አብዴት መፈለጉ አይቀርም። በትክክል በተለይ እንደዚህ አይነት አጋጣሚዎች እኔም በውስጥ መስመር ብዙ ሰዎች ሲያናግሩ ነበር እና አንዳንድ መኪኖች ላይ እንደዚህ አይነት ችግሮች ይስተዋላሉ። አራተኛው ነጥብ እንግዲህ የምርት ጥራትና ደህንነት፣ የምርት ጥራት ስንል ይሄ ቢልት ኳሊቲ የምንለው ሆኖ፣ እንዴት ላስረዳህ መሰለህ፣ ተሽከርካሪው የተገነባበት ጥሬ እቃ አንዳንድ መኪኖች ውስጣቸው ገብታ አይታል፣ እያንዳንዱ ፕላስቲክ ይንቋቋል። በቃ በጣም እንትን ያለ ነው እና የምርት ጥራት ደረጃው በኋላ ላይ ስትጠቀመው ምን ያክል እጅህ ላይ ያለመባለመበላሸት ይቆያል የሚለውን በግልጽ የሚያሳይ ነው እና በአብዛኛው እነዚህ እያንዳንዱን ፓርት ቴስት የሚያደርግ ድርጅት አለ። እነሱ የሚያወጣቸውን ዳታዎች ደግሞ ኮንሰልቲንግ ኦፊሶቻችን ምናምን ይይዛሉ። ስለዚህ እሱን ግምት ውስጥ ማስገባት ጥሩ ነው። ሌላኛው ደግሞ ደህንነት አንጻር በጣም አንድ ማደንቀው ደንበኛ አለኝ እዚህ ጋር ልጥቀሰው። ሁልጊዜ መኪና ሊገዛ ሲመጣ እስ ክረሽ ቴስቱ ስንት ነው ምናምን ይለኛል፣ ሲጋጭ ሴፍቲ ሬቲንጉን ይጠይቀኛል። እና በጣም ነው ማደንቀው፣ ይገርማል። ብዙ ሰው ይህንን አይጠይቅም። አብዛኞቹም መኪኖች ሲጀምር ሴፍቲ አይጠቀስም እንደ መስፈርትም አይነገርም። እንደ መስፈርትም አይነገርም። ሽያጭ ላይ ግን የሚገርምህ የተወሰኑ ተሽከርካሪዎች አሉ ቴስት ሪዛልት ላይ የወደቁ አገራችን ላይ የሚነዱ ኤሌክትሪክ መኪኖች ኢቭን 224 እና 223 ጀምሮ እስካሁን ድረስ መንገዳችን ላይ ያሉ ገበያ ላይ ያሉ ክራሽ ቴስት ያላለፉ ክራሽ ቴስት ያላለፉ ማለት እነዛ መኪኖች ቢጋጩ ፓሴንጀሩ 100% ይሞታል ተብሎ የሚገመትባቸው፣ ካላተረፈው በስተቀር ይሞትባቸዋል የሚባሉ መኪኖች አሉ እና እኛ እንደውም የመንግስት አካላት ቦታውን ከሰጡን ይህንን ክራሽ ቴስት አናላይዝ የማድረግ እና ወደ ሀገር ውስጥ የሚገቡትን መኪኖች ፊልተር አድርጎ ስታንዳርድ የማውጣቱን ስራ መስራት እንችላለን። ምክንያቱም አደጋ አይደርስም አይባልም። መንገድ ነው፣ ሰው ሰራሽ ነገር ነው። ሰው በተለያየ ምክንያት አደጋ ያደርሳል፣ ይደርስበታል። ግን በዋነኝነት እነዚህ ተሽከርካሪዎች ምንድን ነው ያላቸው የጥራት ደረጃ የተገነቡበት ሜን ፍሬሙ፣ ሰብ ፍሬሙ ከዛ ደግሞ ሻንሲው ምናምን የተሰራበት ማቴሪያል፣ እያንዳንዱ ጆይንቶች የተገናኙበት ጥንካሬ ምናምን የሚለውን ስናይ ለመምረጥ ያስችልናል። አሁን ለምሳሌ ሰሞኑን አንድ ሶሻል ሚዲያ ላይ ሲንቀሳቀስ የነበረ ቪዲዮ ነበረ። ቢይዲ ሌፐርድ ነው እና ቢዋይዲ ዶልፊን። እነዚህ ተሽከርካሪዎች ቢይዲ ዶልፊን ትንሿ ነች። በክራሽ ቴስት ላይ ያላት ንትን ከታየ በኋላ መንገድ ላይ ከሌላ ተሽከርካሪ ጋር ተጋጭታ እዛ መኪና ላይ ያደረሰችውን ዳሜጅ እና እሷ ላይ የደረሰውን ዳሜጅ የሚያሳይ አንድ የተንቀሳቃሽ ምስል ሚዲያ ላይ ሲንቀሳቀስ ነበር እና